ቅድሜ የጋናቸውን የገጠመው የኢትዮጵያ ብሔራዊ ቡድን በብሔራዊ ቡድን ሁለት ለአንድ ማሸነፍ ቻለ። ጨዋታው እንደተጀመረ አሚ መሐመድ በአራትና በዘጠነኛው ደቂቃ ላይ አስከታትሎ ባስቆጠራቸው ግቦች የኢትዮጵያ ብሔራዊ ቡድን ሁለት ለዜሮ እየመራ ረጅም ደቂቃዎችን ቆይቷል። ሆኖም የጋና ብሔራዊ ቡድን ከ20 ዓመት በታች በ88ኛው ደቂቃ ላይ በጆና ካሴቤዛ አማካኝነት ባስቆጠራት ግብ ጨዋታው ሁለት ለአንድ ተጠናቋል። ይህ መልስ ጨዋታው ከ15 ቀናት በኋላ በጋና የሚደረግ ይሆናል። ወደ አትሌቲክስ ዜና ስናልፍ ዛሬ በተካሄደው የግሬት ማንቸስተር የጎዳና ላይ ሩጫ አትሌት ቀነኒሳ በቀለና ጥሩነሽ ዲባባ አሸነፉ። ቀነኒሳ በቀለ ላይ 10 ኪሎ ሜትር የጎዳና ላይ ሩጫውን በ28 ደቂቃ ከ8 ሰከንድ መጓት በአንደኝነት ማጠናቀቅ ችሏል። ከወሊድ ረፍት የተመለሰችው ጥሩነሽ ዲባባ ደግሞ ርቀቱን 31 ደቂቃ ከ16 ሰከንድ ነው ያሸነፈችው። በወንዶች ምድብ ቀነኒሳን ተከትሎ የገባው ኬንያዊ ዊልሰን ኬፕሳንክ ሲሆን 28 ደቂቃ ከ15 ሰከንድ የገባበት ሰዓት ነው። ኢትዮጵያዊ ደጀነ ገርመው 30 ደቂቃ ከ43 ሰከንድ በመግባት በ9ኛ ደረጃነት ውድድሩ አጠናቋል። ዘገባው የቢቢሲ ነው። ወደ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ስናሉ ዛሬ በተካሄዱ የአንደኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች መሪዎቹ ነጥብ ሲጥሉ በኢትዮጵያ ንግድ ባንክ ሁለት ለባዶ የተሸነፈው ሀዲያ ወሳና ከሊጉ መሰናበቱን ከወዲሁ አረጋግጧል። በወዲት ላይ ወላይታ ዲቻና የገጠመው መሪው ቅዱስ ጊዮርጊስ ያለ ግብ ጨዋታውን አጠናቋል። ጎንደር ላይ ዳሽንቢራን የገጠመው ኢትዮጵያ ቡና ሁለት ጊዜ የተመራ ሁለት ለሁለት አቻ ተለያይቷል። ለባለሜዳው ዳሽንቢራ ኤዶሙና የተሻገዘው፣ ለኢትዮጵያ ቡና ደግሞ ሳዲቅ ሴቹ ግቦቹን አስገኝቷል። ሳዲቅ ሴቹ በሶስት ተከታታይ የሊጉ ጨዋታዎች አምስት ግቦችን ለኢትዮጵያ ቡና ከመረ ማሳረፉ ነው። ደደቢት ባሮ ምጭ ከተማ ሁለት ለአንድ ተሸንፏል። የድሬዳዋ ከተማና መከላከያ ጨዋታ ደግሞ ሁለት ለሁለት በሆነ አቻው አስተናግዷል ሲዳቡና አዳማ ከነማን አንድ ለምንም ሲያሸንፍ፣ ሐዋሳ ከነማ ኢትዮ ኤሌክትሪክን አስተናግዶ ሶስት ለሁለት በማሸነፍ ደረጃውን ወደ ሰባተኛነት አሻሽሏል። ሀዲያ ወሰና በሜዳው በኢትዮጵያ ንግድ ባንክ ሁለት ለባዶ ተሸንፏል። ለኢትዮጵያ ንግድ ባንክ ሁለቱን ግቦች ከመረብ ያሳረፈው ፊሊፕ ዳውዝ ነው። ውጤቱን ተከትሎ ሰባት ነጥብ ከአንድ ጨዋታዎች መሰብሰብ የቻለው ሀዲያ ወሰና ከሊጉ መሰናበቱን ከወዲሁ አረጋግጧል። የኢትዮጵያ አትሌቲክስ ፌዴሬሽን በ31 ኛው የሪዮ ኦሎምፒክ በማራቶን ወክለው ኢትዮጵያን የሚወክሉ ማለት አትሌቶችን ለመምረት ግልጽ መስፈርቶች መጠቀሙን ይፋ አደረገ። ፌዴሬሽኑ ያቋቋመው የቴክኒክ ኮሚቴ በርቀቱ ኢትዮጵያን የሚወክሉ አትሌቶችን 50 በመቶ ለይቶ ጊዜያዊ ስም ዝርዝር ይፋ አድርጓል። በሴቶች ማሬ ዲባባ፣ ሰለፈች መርጋ፣ አበሩ ከበደ፣ ትርፌ የጸጋይ፣ ትግስት ቱፋ ሲመረጡ፣ በወንዶች ደግሞ ተስፋ ያበራ፣ ለሚ ብርሃኑ፣ ፈይሳ ሌሊሳ፣ ቀነኒሳ በቀለ፣ የማነ ጸጋይ ዝርዝር ውስጥ መግባት ችሏል። የፌዴሬሽኑ ጽፈት ቤት ኃላፊ አቶ ቢሌሌ መቆያ ምርጫው የተካሄደበት ሂደት ግልጽና ፍትሐዊ እንዲሆን ጠንካራ ሀገርን የሚወክሉ አትሌቶችን ለመመረጡ በሚያስችሉ መስፈርቶች የተመሰረተ መሆኑን አስታውቋል። በዋና ማራቶን፣ በሁለተኛ ደረጃ ማራቶን፣ በዓለም ሻምፒዮና ውድድሮች ካስመዘገቡት ውጤት የተሻለ ሰዓት መውሰዱ፣ የማይዋዥቅ ውጤት ያላቸውን አትሌቶች ውድድሮችን ተቋቋሚ ማሸነፍ ብቃት፣ ሶስት ወራት የማገገሚያ ጊዜም በአግባቡ የተጠቀመ የሚሉ መስፈርቶች ተካተውበታል። በምርጫው ላይ ቅሬታ ያላቸው አትሌቶች ነገ ሰኞ እስከ አስር ሰዓት ድረስ እንደሚያስተናግድም ፌዴሬሽኑ አስታውቋል በሁለቱም ጾታዎች የመጨረሻዎቹ ስድስት አትሌቶች ምርጫ እስከሚካሄድ ድረስ አስራ አንዱም ሯጮች ሙሉ ስልጠና ና ክትትል እንደሚደረግላቸው ፌዴሬሽኑ አስታውቋል የግንቦት ሃያ የብር ኢዮቤልዩ በዓል ምክንያት በማድረግ የሜጀር ጀነራል ሀየሎ ማርያ ጦር አካዳሚ ና የኢትዮጵያ ፈረስ ስፖርት አሶሴሽን በጣምራ ያዘጋጁት ውድድር ተካሄደ ውድድሩ የፈረስ ዘላዮችን ና ገላቢዎችን ልምድ እንዲለዋወጡ ያስችላል መሆኑን የአሶሴሽኑ ፕሬዚዳንት ገልጿል ሰለሞን ገብረ እግዚአብሔር ውድድሩን ተከታትሎታል

የግንቦት ሃያ ብር ኢዮቤልዩ በዓል ምክንያት በማድረግ ውድድሩን ያስተናገደ ወታደራዊ አካዳሚ ከአዲስ አበባ አርባ ኪሎ ሜትር ርቆ ይገኛል። በብዝሃነት ላይ የተመሰረተ ዲሞክራሲያዊ አንድነት ለሕዳሴያችን በሚል መርህ በተዘጋጀ ውድድር ከተካፈሉት ክለቦች የተውጣጡ ስልሳ ፈረስ ጋላቢዎች ቤት ተካተውበታል። ሆለታ በሚገኘው ሜጀር ጄኔራል ሐየሎም አርአያ ወታደራዊ አካዳሚ የተከናወነ ውድድር አራት ሰዓት ከአምሳ ደቂቃ ፈጅቷል። ውድድሩን ለመከታተል በመወዳደሪያው ስፍራ በርካታ የስፖርቱ አፍቃሪዎችም ተገኝተዋል። የተለያየ ከፍታ ያላቸውን መሰናክሎች ዘሎ የግንቦት ሃያ የብር ዩቤልዩን ውድድር ተሸላሚ ለመሆን በወጣቶችና አዋቂዎች ምድብ የታዩ ጥረቶች በታዳሚ አድናቆት ተችሎታል። በመክፈቻው የአደን የሶስት ምድብ ውድድር አስር አለቃ ምህረት አለሙ ከመጀድ ጄኔራል ሀይሎም አርአያ ወታደራዊ አካዳሚ በድሬዳዋ አሸንፏል። አስር መሰናክሎችና አንድ መቶ አስር ሳንቲሜትር ከፍታ የነበረውን መሰናክል ፈጣን ሰዓት አስመዝግቦ ያሸነፈውም የቤካ ፈርዳው አቢይ በሪሁን ራስ ተብሎ በተሰየው መፈረሱ ነው። የጥንዱ አሜሪካ ሪሌ 85 ሳንቲሜትር ከፍታ ነበረው አስሩን መሰናክሎች የባልደራሱ ዮሐንስ ታደሰ በአባይ የጣሊያን ኤምባሲው አህመድ ሳሚ በአክሱም የተሻለ ሰዓት በማስመዝገብ በጋራ ማሸነፍ ችሏል። የአዋቂዎቹን ምድብ ተመሳሳይ ውድድር ተገኑ አራርሶ በቢሊሳ ከቤካ ፈርዳ በህጻናት አምጂድ ሳሚ በባፋሊ ከጣሊያን ኤምባሲ የምድቡን አሸናፊነት ተቀዳጅተዋል። የተለያዩ ከፍታ የነበራቸውን መሰናክሎች በመዝለል ሲባል ያሸነፉትና ተከታታይ ደረጃዎችን ያገኙት ተወዳዳሪዎች የተዘጋጁላቸው ሽልማቶች ከኮሎኔል ጎይቶም ፈሩስ የአካዳሚው አዛዥና ከኢትዮጵያ ፈረስ ስፖርት አሶሴሽን ፕሬዚዳንት አቶ ጌታቸው ስዩም ተቀብለዋል። የግንቦት ሀያ የብር ኢዮቤልዩን በማስመልከት በወታደራዊ አካዳሚው የተካሄደ ውድድር ልምድ ልውውጥ የተቻለበት መሆኑን የአሶሴሽኑ ፕሬዚዳንት ጠቁመው ውድድሮች ከአዲስ አበባ ውጭ በማዘጋጀት ስፖርቱን ለህብረተሰቡ ለማስተዋወቅ ፌዴሬሽኑ ያለውን እቅድም እንደሚያጠናክር ገልጠዋል አስራ አስራ ሶስተኛው የሜድሮክ ኢትዮጵያ ዓመታዊ የስፖርት ውድድር ዛሬ ተጠናቀቀ። ሀያ አራት የሜድሮክ ኢትዮጵያ ህትማማች ኩባንያዎች ና ሌሎች አስራ አንድ ተጋባዥ ኩባንያዎች ና ተቋማት ተሳታፊ ሆነውበታል። በውድድሩ በአጠቃላይ አራት መቶ አስራ አንድ ወንድ ና አንድ መቶ አርባ ሴት በድምሩ አምስት መቶ አንድ አምስት አንድ ስፖርተኞች ተካፋይ ነበሩ። እግር ኳስን ጨምሮ ሌሎች ከዘጠኝ በላይ በሆኑ የስፖርት አይነቶች ውድድሮችም ተደርገዋል። ዛሬ በውድድሩ ፍጻሜውን ሲያገኝ በርካታ ስፖርታዊ ክንውኖች ተካሂደዋል። ሶስት ነጥብ አምስት ኪሎ ሜትር የሸፈነው የሙኒ የጎዳና ሩጫ ውድድር ጨምሮ በተለያዩ ርቀቶች የሩጫ ውድድሮችም ተደርገ ገምድ ጉተታ ና ሌሎች አዝናኝ ውርዶችም የዛሬ ፍጻሜ አንድ አካል ነበሩ። በመዝጊያው ስነ ላይ የሜድሮክ ኢትዮጵያ ባለቤትና ስራ አስኪያጅ ክቡር ዶክተር ሸህ መሀመድ ሁሴን አላሙዲ ና የሜድሮክ ኢትዮጵያ ቺፍ ኤግዚኪቲቭ ኦፊሰር ዶክተር አረጋ ይርደው በእንግድነት ተገኝተዋል። አሽናፊ ለሆኑ ስፖርተኞችም የመሪያ ላይ ና የዋንጫ ሽልማት ተበርክቶላቸዋል። ተመልካቾቻችን፣ ለሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው። ጤና